የአሜሪካ መንግስት ኢትዮጵያ እያሰራች የምታሰራውን በአል በአፍሪካ ግዙፍ የሚባለውን የአየር ጣቢያ በቢሾፍቱ የሚሰራውን በተመለከተ እደግፋለው፣ ወይም ድጋፍ አድርጋለው ማለቷ ተሰምቷል። የዚህ ጀርባ ላይ ያለው ምስጢር ምንድን ነው? ለምን መደገፍ ፈለገች? ለምን በዚህ ላይ መካተት ፈለገች? የሚለውትን ወደ አምስት የሚጠጉ ምክንያቶች አሉ። እነሱም በዚህ ፕሮግራሜ ላይ አሰማችኋለው። ከዛ ውጪ ሌሎች መረጃዎች አሉ። ሱዳን የጎርፍ መጥለቅለቅ አደጋ ተከስቷል። ይሄ የጎርፍ መጥለቅለቅ አደጋ ዋነኛው ነገር እንግዲህ የህዳሴ ግድቡን ተመልክቶ ለረጅም ጊዜ በዚህ ኤሪያ ላይ የውሃ ስጋት ይኖራል፣ እጥረት ይኖራል የሚለው ነገር እየተነገረ፣ በግብፅና በሱዳን መካከል ያለው ወዳጅነት በዚህ ብቻ ላይ አተኮረ እስኪመስል ድረስ ከፍተኛ ተቃውሞ በኢትዮጵያ የህዳሴ ግድብ ግንባታ ላይ ሲያደርሱ የነበሩ ሀገራት ናቸው። ይሄ ግድብ በተሞላ ወይም ደግሞ ስራ በጀመረ በጥቂት አንድ ወር ባልሞላ ጊዜ ውስጥ ሰሜን ሱዳን በውሃ ተጥለቅለቃለች። አሁን ባለበት ሁኔታ ሂውማኒቴሪያን ክራይሲስ ያለበት ስፍራ ነው ያ ስፍራ ከፍተኛ የሰብአዊ ጥፋትና ውድመት ያለበት ቦታ ነው። ሰሜን ሱዳን እንደምታውቁት። በጦርነት የታመሰች ናት። እንደገናም ደግሞ በጣም ድራይ የሆነ የደረቀ አየር ለከፍተኛ ድርቅ የሚያጋልጡ ስፍራዎች ቁጥራቸው፣ መጠናቸው የሰፋ ያለባት ሀገር ናት። አሁን ባለበት ሁኔታ ላይ እንደገና የዚህ የጎርፍ መጥለቅለቅ አደጋ በከተማይቱ በተለይም ደግሞ በአካባቢው ላይ ያሉ የግብርና ምርቶች ላይ ሁሉ ሳይቀር ጥቃትና ውድመት ሊያደርስ ይችላል የሚለው ስጋት እየጨመረ ነው የሚገኘው። ለማንኛውም ግን የኢትዮጵያ ሕዳሴ ግድብ በሞላ በአንድ ወር ውስጥ መጥለቅለቋ ሲሰማ የሚገርም ነገር መሆኑን መጠቆም ያስፈልጋል ማለት ነው። ሌላ ደግሞ ከዚህ ወጣ ብለን ማየት የሚያስፈልግ ነገር አለ። በተለይ የእስራኤልን ተመልክቶ፣ በእስራኤልና በጋዛ መካከል ያለው የፖለቲካ ውጥረት አሁንም እንደቀጠለ ነው ያለው። በእነዚህ መፍትሄ ይመጣል ወይም መፍትሄ ይሰጥበታል ተብሎ የሚጠበቅበት ሰዓት ላይ እስራኤል የባህር ኃይሏ ወደ ጋዛ እየተጓዙ የነበሩ የሰብአዊ እርዳታ ጀልባዎችን ለሶስተኛ ጊዜ አስቁማለች። ዓለም አቀፍ ጩኸት በርትቶባታል በዚህ ዙሪያ ላይ። ስለዚህ ይህን ጉዳይ በተመለከተ እየተነገረው ያሉ ነገሮች በጣም ብዙ ናቸው። ከዚህ ጋር ተያይዞ እንግዲህ አንደኛው ነገር የእስራኤል በተለይም ደግሞ በየጊዜው ወደ ጋዛ የሚመጡ አሁን የሰላም ስምምነቱን ሊያስተጓጉሉ የሚችሉ ነገሮችን ከማድረግ መቆጠብ አለባት የሚለው ነገር ዓለም አቀፍ ጩኸት ሆኗል ማለት ነው። የእስራኤል የባህር ኃይል ወደ ጋዛ ሰብአዊ እርዳታ ይዘው በመጓዝ ላይ የነበሩ ጀልባዎችን ነው ያስቆመው የተባለው። ለዚህ ነው ስዊድን አይቷ የአየር ንብረት ለውጥ ተሟጋች ግሬታ ቱምበርግ የምትባላለች በጣም ዓለም አቀፍ እውቅና ያላት ናት እና እሷና ሌሎችም የሰብአዊ እርዳታውን ይዘው እየተጓዙ የነበሩ የመብት ተሟጋቾች ናቸው። በእስራኤል የባህር ኃይል ላይ ተያዙት እና የእስራኤል የውጭ ጉዳይ ሚኒስትር በርካታ ጀልባዎች ደህንነቱን በጠበቀ መንገድ እንዲቆሙ ተደርጓል በሚል በግልጽ ስለመቆም ጭምር ተናግረዋል። የመብት ተሟጋቾች ወደ እስራኤል ወደ መዳረሳቸውን እና መወሰዳቸውን ጭምር ተገልጿል። ለጋዛ ሰብአዊ እርዳታ ለማድረስ በጀልባ የሚጓዙ ሰዎች ስብስብ ወይም ግሎባል ሱሙድ ፍሎቲላ የሚባል ነው። ስለዚህ ይሄ ፍሎቲላ የተባለው የአካል ግሎባል ሱሙድ ፍሎቲላ እንዲቆም የተደረገው ወደ ጦር ቀጠና በመቃረባቸው ነው የሚለው የእስራኤል የውጭ ጉዳይ ሚኒስትርም በዚህ ጉዳይ ላይ ያለውን ነገር አሳውቋል። እና ፍሎቲላ ወደ ጋዛ የተጓዙ የነበሩ ጀልባዎች 30 እንደነበሩ ከመዳረሻውን በሰማንያ አምስት ኪሎ ሜትር ርቀት ላይ ሳሉ እንዲቆሙ ነው የደረገው። ተቃዋሚዎቹ በዚህ ዙሪያ ላይ ሲናገሩ ሕገ ወጥ ነው፣ እኛን ለመከልከል የደረገ ሳይሆን የተስፋ መቁረጥን የሚያሳይ ነው በሚል ተቃውማቸውን ተናግረዋል ጽፈዋል። ከጀልባዎቹ አንዱ ሆን ተብሎ እንዲጋጭም ተደርገዋል። ከፍተኛ መጠን ግፊት ውሃ ግፊት የሚለቅ መሳሪያዎችን በጀልባዎቹ እንዲመቱ ተደርገዋል። ከጀልባዎች አንዱ ሆን ተብሎ እንዲጋጭም ተደርገዋል የሚል ክሶች ደርሰዋል። እንግዲህ ነገርየው ምንድነው? የእስራኤል መንግስትም ፍሎቲላውን በተመለከተ የሰጠው ነገር በግልጽ ተነግሯል። ጀልባዎቹ ወደ ጋዛ እንዲዳረስ ለማድረግ እየተሰራ ያለ ነገርም እንዳለ በግልጽ ተነግሯል ማለት ነው። በጣም ብዙ የፖለቲካ ውጥንቅጦች አሁን ተከስተዋል። በተለይ በነዚህ የስምምነቱ ጦርነቱን ለማቆም በደረጉ የ72 ሰዓታት የጦርነት ስምምነት እየተቀዛቀዘ ወይም እየወረደ ነው የሚገኘው ሰዓቱ። ስለዚህ ይህም ባለበት ደረጃ ላይ የሚሰሙት ነገሮች አሁንም ችግሩ ሊቆም የሚችል የማይመስል ነገርን ያሳያል። ጀልባዎቹ መያዛቸው እንዲሁም መብታቸውን ተጥሷል በማለታቸው የጣሊያን ሰራተኞች ማህበራት የስራ ማቆም አድማ ሁሉ እንደ ጠራ ይታወቃል። የቱርክ የውጭ ጉዳይ ሚኒስትር ጀልባዎቹ በቁጥጥር ስር መዋላቸው የሽብር ድርጊት ነው በማለት የዚህ ጥቃት አድራሾች ሊጠየቁ ይገባል ሲል አሳስቧል። የኮሎምቢያው ፕሬዚደንት ጉስታቮ ፔድሮ የእስራኤል ዲፕሎማቶችን በአጠቃላይ ከሀገራቸው በዚህ ጉዳይ ላይ ተያይዞ አባረዋል። ጀልባዎቹ መያዛቸው ተቃውሞ የኔታንያሁ ዓለም አቀፍ ወንጀል ነው በሚልም ጠርተውታል። በተጨማሪም ከሀያ 20 አንስቶ ኮሎምቢያ ከእስራኤል ጋር ያላትን ነጻ የንግድ ስምምነትም ሰርዘዋል። በሰብአዊ እርዳታ ጀልባዎቹ ላይ የሚገኙ ሁለት ኮሎምባውያን እንዲለቀቁ ፕሬዚዳንቱ ጠይቀዋል። እና የአይርላንድ ምክትል ጠቅላይ ሚኒስትር ሳይመን ሀሪስ ጀልባዎቹ መያዛቸው እጅግ አሳሳቢና በጣም የሚያስደነግጥ ነው ብለው እስራኤል ዓለም አቀፍ ስምምነትን እንድታከብር ጠይቀዋል። ከተያዙ ሰዎች መካከል የህዝብ እንደራሴው ክሪስ አንድሬስ እና ሌሎችም አይርላንዳውያን ይገኙበታል። ከዚህ ቀደም እንግዲህ በሰኔ እና ሐምሌ ወር አካባቢ ወደ ጋዛ ይጓዙ የነበሩ ሰብአዊ እርዳታዎች ጀልባዎችም እስራኤል እንዳቆመች ይታወቃል። እና እስራኤልና አሜሪካ በጥምረት ምግብ ማከፋፈያ ማዕከላት አቋቁመናል ብለው እንደተናገሩ ይታወቃል። የመንግስታቱ ድርጅት በጋዛ ረሃብ መስፋፋቱንም ጭምር አውጀዋል። እንደሚታወቀው የፈረንሳይ ውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ፈረንሳይ ማንኛውም የጀልባ እንቅስቃሴ ደህንነቱ ይጠበቀ እንዲሆን አድርጋለች የሚል መግለጫ የማውጣት ጉዳይ ከዚህ ጋር እያያዛል። የጣሊያን ውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እንዳሉት ደግሞ ጣሊያናውያንና ፈረንሳውያን ፖለቲከኞችን ጨምሮ በጀልባዎቹ የተሳፈሩት 500 ሰዎች ላይ ጥቃት እንደማይደርስ ከእስራኤል ማረጋገጫ ተሰጥቶናል በሚልም ገልጸውታል። የጀልባዎቹ ጉዞ በእቅድ ነው የተከናወነው፣ በእስራኤል ወታደሮች ጥቃት እንደማይፈጸም ማረጋገጫ ተሰጥቶናል የሚል ነገሮችም አሉበትና በአጠቃላይ እንግዲህ የእስራኤል መከላከያ ሚኒስትር እስራኤል ካርተዝ ወይም በመቶ ሺዎች የሚቆጠሩ የጋዛ ነዋሪዎች ወደ ደቡባዊ ጋዛ እንዲሄዱ መጨረሻ ማስጠንቀቂያ እንደተሰጠም ይታወቃል። በጋዛ የሚቀሩት ሰዎች ሽብርተኞችና የሽብር ደጋፊዎች ናቸው ከነሱ ጋር ነው የምንዋጋው የሚለውም ነገር እንዳለ ይታወቃል። ዓለም አቀፉ የቀይ መስቀል ማህበር እንዳለው የጋዛ ነዋሪዎች በጋዛ ቢቆዩ ይሁን እንግዲህ ጋዛን ለቀው ቢወጡ ከለላ ሊደረግላቸው እንደሚገባ ዓለም አቀፍ ሰብአዊ ስምምነትን ያስገድዳል በሚል ተነግሯል። እንግዲህ ያለውን ነገር ስታዩት የእቅድና በተለይ ለሰላም ስምምነቱ በጣም ጋሬጣ የሆኑ ነገሮች በየቀኑ እየጨመሩ መሆናቸው ጭምር ተነግረዋል። ስለዚህ እስራኤል ዛሬ ማለት በትላንትናው ዕለት ያገተችው ጀልባን ተመልክቶ አለም አቀፍ በጣም ከፍተኛ ውግዘትና ጩኸት የበረታበት ዋነኛው ምስጢር በጣም በርካታ ሀገራት ዜጎች ያሉበትም ጭምር መሆኑን እንደገናም ደግሞ በተለይ በሰላም ስምምነቱ ወቅት ላይ እንዲያን ነገር መሆኑም ጭምር ያመላክታል የሚለው ነገር መጠቆም ወዳለው ወደ ሀገራችን ጉዳይ እመጣለሁ። አሜሪካ የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን እንደምትደግፍ በይፋ አስታውቃለች። የዚህ ጉዳዩና ምክንያቱ ምንድን ነው? የሚለውን ነገር ማየት ያስፈልጋል እንግዲህ በአዲስ አበባ ቦሌ ዓለም አቀፍ ማረፊያ ላይ ያለውን ጫና ለማርገብ የሀገሪቱን የረጅም ጊዜ አቪዬሽን እድገት የማስጠበቅ ዓላማ ላለውና በኦሮሚያ ክልል በቢሾፍቱ በ10 ቢሊዮን ዶላር ወጪ የሚገነባው ዓለም አቀፍ ኤርፖርት ፕሮጀክት አሜሪካ ድጋፍ እንደምታደረግ እንደገለጸች እየተነገረ ነው ያለው። በጣም ቫይራል የሆነ ዜና ነው እንደሰማችሁት። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ይባላሉ እና ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በሰጡት መግለጫ ነው ይህን ነገር የተናገሩት። የአሜሪካ ዓለም አቀፍ የልማት ፋይናንስና ሌሎች ተቋማትም ፕሮጀክቱን እየደገፉ ነው በሚልም ተናግረዋል አማካሪው። እንግዲህ መስከረም 15 ቀን 2018 ዓ ም ይፋ በተደረገ መግለጫቸው ከኢትዮጵያ በቀጥታ ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተመልሻ ያለው ለአዲሱ የኤርፖርት ፕሮጀክት ስለምናደርገው ድጋፍ ተነጋግረንበታል። ይህ ኤርፖርት ምናልባትም በአፍሪካ ትልቁ አውሮፕላን ማረፊያ የሚሆን ሲሆን በዓለም ላይ ካሉ ትላልቅ ኤርፖርቶች አንዱ ይሆናል በማለት ተናግረዋል። እዛው ላይ አክለው 10 ቢሊዮን ዶላር ምናልባትም የበለጠ ገንዘብ የሚፈልግ ፕሮጀክት እንደሆነም ጭምር ገልጸውታል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ቡሎስ ሲናገሩ እዚህ ላይ ምንድነው ያሉት የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት የተባበሩ መንግስታት ድርጅት ጠቅላላ ጉባኤና ሌሎች ተቋማት እየደገፉት ነው የሚልም ምስጢር እዛ ላይ አውጥተዋል ። ስለዚህ ከዛ ጋር የተባበሩ መንግስታት ድርጅትም ለምንድነው የሚደግፈው የሚለውንም ጭምር ማየት ያስፈልጋል ማለት ነው። እንግዲህ በተጨማሪም የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር የአፍሪካ ፖሊሲ ውጤትን ማሳየትን ጀምረዋል ነው አማካሪው ያሉት ማለት ነው። ከእርዳታ ወደ ንግድ በመሸጋገር የንግድ ሽርክናዎችን በማጎልበት ላይ ነው የምንገኘው የሚለው ነገርም ጠቅሰውታል። ያ ማለት እንግዲህ አሜሪካ በአፍሪካን ተመልክቶ ያላትን ፖሊሲ ላይ ለውጦች እያሉ እያሳየ እንደሆነ እና በተለይም እንደ ዩኤስኤአይዲ አይነት ተቋማት ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፖሊሲ ደረጃ ላይ በአፍሪካ የእርዳታ ፍሰትን በተመለከተ ለማስተጓጎል የሰሩ ስራ ምናልባትም አፍሪካውያንን ወደ አንድ የላቀ ነገር ላይ እየከተተ ሊሆን ይችላል የሚል አመላካች ጽሁፎች እየወጡ ይገኛል። ምክንያቱም እልህ ይፈጥራል፣ ኃይል ይፈጥራል፣ እንደገናም ደግሞ ሞራል ይፈጥራል በእንደዚህ አይነት ሁኔታዎች ላይ ስለዚህ፣ በተጨማሪም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያላቸውን ፖሊሲ በተመለከተ ብሎስ ሲገልጹ ፕሬዚዳንት ትራምፕ ከእርዳታ ወደ ንግድ እየተሸጋገረ ያለውን የአፍሪካ ፖሊሲያቸውን በአህጉሪቱ ውስጥ ጠንካራ ጋርነት በመፍጠርና በመደገፍ ነው አብሮ የሚሰራው የሚለውን ነገር ጠቁመዋል። እንግዲህ ስለዚህ ምን ማለት ነው? እዚህ ውስጥ የሚታዩ ነገሮች አሉ። ፖሊሲን በመቀየር ውስጥ ያለው ነገር አጋርነትን መፍጠር መደገፍ የሚለው ነገር አብሮ እንዳለበት ነው የምታዩት። ይህ በዚህ ሁኔታ ላይ አለ። ነገር ግን ብሎ ውስጥ ጨምረው ሲናገሩ ከቦይንግ ጋር በተያያዘም ያለውን ፕሮጀክቶች እዛ ላይ ጠቁመዋል ማለት ነው። እንግዲህ ከሁለት ሳምንታት ቀደም ብሎ የኢትዮጵያ አየር መንገድ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክቶችን አስመልክቶ በአዲስ አበባ ስካይ ላይት ሆቴል ባካሄደው የባለድርሻ አካላት ውይይት ላይ በግልጽ የተቀመጡ ነገሮች እንዳሉ ይታወቃል። የግንባታ ፕሮጀክቱን ዝርዝር የፋይናንስና አሰራር አወቃቅሮችን ይፋ እንዳደረገ ይታወቃል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በወቅቱ የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰውና የባለ ብዙ ወገን አበዳሪ ተወካዮችም ተገኝተው እንደነበረበት ይታወቃል። በውይይቱ ላይ የቀረቡ ሰነዶች ለፕሮጀክቱ የፋይናንስ ምንጮች ይሆናሉ በሚል የሚጠበቁትን የተለያዩ ምንጮች ሁሉ ጭምር በዛ ሰዓት ላይ በደንብ ብሪፍ ተደርገዋል። እንደሚታወቀው አንዱ የአፍሪካ ዲቨሎፕመንት ባንክ ያለው ሚና ምን እንደሆነ በግልጽ ታይቷል። ስለዚህ የአሜሪካ ፕሮጀክቶች የኢትዮጵያን ፕሮጀክቶች ሲደግፉ የአፍሪካ የዲቨሎፕመንት ባንክ ሰፖርት የሚያደርገውን ነገር ከጎን መሆን ምን የሚያመላክተው ነገር አለ የሚለውን ነገር እናያለን። አምስት ሪዝኖች አሉ የተቀመጡ። የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክቱ ሙሉ በሙሉ በኢትዮጵያ አየር መንገድ ግሩፕ ባለቤትነት የተያዘ ነው። ለዚህ ሲባል በሚቋቋም ልዩ ኩባንያ ስር እንደሚተዳደር ተነግሯል። ደሞ ይታወቃል። ሁሉንም የፕሮጀክቱ የገንዘብ አስተዳደር በዚሁ ኩባንያ ስር በማድረግ ለገንዘብ አቅራቢዎችና አጋሮች የፕሮጀክቱን የፋይናንስ ነፃነትና ግልጽነት ያረጋግጣል በሚል የታመነበት መሆኑም ጭምር ይጠቀሳል እንግዲህ የቢሾፍቱ ሜጋ ኤርፖርት 270 አውሮፕላኖች በአንዴ ማቆም ያስችላል። እንዲሁም የአየር መንገድ ግሩፑን የካርቦን ልቀት በ15 በመቶ እንደሚቀንስ፣ በዓመት 37 ሚሊዮን ቶን ጭነት የማጓጓዝ አቅም እንዳለው እንደሚኖረው አጠቃላይ ፕሮጀክቱ 10 ቢሊዮን ዶላር እንደሚሆን ወጪው ጭምር ከዚህ ጋር ተገልጿል። ስለዚህ ኤርፖርቱ በአጠቃላይ አንድ ትልቅ ተርሚናል፣ ከ270 በላይ አውሮፕላኖች ማቆም የሚያስችል የአውሮፕላን ማረፊያ ስፍራ ማለት ይቻላል አራት የአውሮፕላን መንደርደሪያ ስፍራዎችን፣ አዲሱ የኤርፖርት ከተማ በቀጥታ ከአዲስ አበባ ቦሌ ኤርፖርት ጋር የሚያገናኝ ፈጣን የባቡር መንገድ፣ ፈጣን የአስፋልት መንገድ፣ የአውሮፕላን ጥገና ክፍሎች ካርጎ፣ ሌሎችም ተጨማሪ መሰረተ ልማት ግንባታዎችን እንደሚያካትትም ታውቋል። የመጀመሪያው ክፍል ግንባታ በሁለቱ የአውሮፕላን መንደርደሪያዎችና ሌሎች መሰረተ ልማቶች ግንባታዎች ተጠናቆ እንደ አውሮፓውያን ዘመን አቆጣጠር በህዳር ወር 2029 ስራ እንደሚጀምር ይጠበቃል ማለት ነው። በመጀመሪያ ምዕራፍ የሚከናወነው ግንባታ ብቻ በአመት 60 ሚሊየን መንገደኞችን እንዲያስተናግድም ተገልጿል ማለት ነው። እዚህ ጋር እንግዲህ በጣም መሰረታዊ የሚባሉ ነገሮች እንዳሉ ታያላችሁ። የአሜሪካ በዚህ ጉዳይ ላይ ያላትን እጅ የምታስገባበት ዋነኛው ሲክሪት ምንድን ነው የሚለው ነገር ከዚህ ጋር አሁን ከጠቆምነው ነገር ጋር አብሮ የሚያያዝ ነው። ስለዚህ የመጀመሪያው የአሜሪካ በዚህ በኢትዮጵያ ከፍተኛ የግዙፍ በሚባሉ ፕሮጀክት ላይ እጇን ማስገባት የፈለገችበት አንደኛው እና ዋነኛው ሪዝናቸው ቦይንግን ይመለከታል ማለት ነው። እንግዲህ ኢትዮጵያ በከፍተኛ ደረጃ የቦይንግ አውሮፕላኖች ተጠቃሚ ናት። እንደሚታወቀው አሁን እንኳ በቅርቡ ኢትዮጵያ በተለይ 124 አዳዲስ ኤርክራፍቶችን በባለፈው ዓመት እንደወሰደች ይታወቃል፣ እንዳዘዘች ማለት ነው። ከነዚህም በጣም ላርጅስ ከሚባል አፍሪካን ካሪየር ነው በአሜሪካ ቤዝድ በሆነው በቦይንግ ላይ የደረገ ግዢ በጣም ግዙፍ የሚባል ነው በሚል ተነግረዋል። ዘጠኝ ኤስ የሚባሉ አውሮፕላኖችን እንደገና ደግሞ ኤርባስ ኤርክራፍቶችንም ጨምራ ኢትዮጵያ አዛለች እንደሚታወቀው ማለት ነው። እና 124 አውሮፕላን ቀላል አይደለም። ስለዚህ ይህንን በተመለከተ እንግዲህ በ2024 16 የሚጠጉትን የአውሮፕላኖችን ጭምር እንደገናም እንደዚህ እየተባለ እየተከፋፈለ በእጇ ላይ እንደሚደርስ ይታወቃል። ይህንን በተመለከተ እንግዲህ በአመት ከ100 ሚሊዮን በላይ ፓሰንጀሮችን መያዝ የሚችለው አራት ረንዌይስ ያሉበት አሁን ለጊዜው ሁለቱ የሚጀምሩበት በጣም ግዙፍ የሚባለው የአውሮፕላን ጣቢያን በተመለከተ አሜሪካ እጆቿን ማስገባት የፈለገችው በዋነኝነትና በአንደኝነት የቦይንግ አውሮፕላኖችን በከፍተኛ ደረጃ ኢትዮጵያ ስለምትገዛ ነው። እሱ ብቻ አይደለም። ቦይንግ ለወደፊት ባለበት ብዙ ስጋቶች አሉት። ለምሳሌ ኮምፒቲሽኖች፣ ፉክክሮች ከቻይና ከእስራኤል ማነው ከቻይና ከሩሲያና ከሌሎች አካላት ላይ ሊነሳበት እንደሚችል ያውቃል። የአውሮፓም ያሉት የአውሮፕላን አምራቾች በከፍተኛ ደረጃ ኮምፒት እያደርጉ ያሉበት ጊዜ ነው። ቦይንግ በከፍተኛ የስም ማጥፋት ጉዳይ የሚከናወንበት ተቋም ነው። የሚከሰከሱ አውሮፕላኖችም ጨምሮ በቦይንግ ላይ ያለውን ጥያቄ በከፍተኛ ደረጃ እያስነሳ ያለበት ጊዜ ላይ ነው ያለ ነው። ስለዚህ በነዚህ አስር አመታት በእነዚህ ሀያ አመታት በማድረግ ያለባት አሜሪካ የቦይንግን ተጽዕኖ ማስቀጠል ነው። ያን ነገር ለማድረግ ደግሞ የኢትዮጵያ ግዙፉ የሚሰራው የአውሮፕላን ጣቢያ ትልቅ ሞዴሏ ይሆናል ማለት ነው። ምክንያቱም የተቀረውን አፍሪካ ክፍል ለመያዝ በከፍተኛ ደረጃ ያላት ጉጉት ወይም ደግሞ ያላት አማራጭ የኢትዮጵያን አየር መንገድ መደገፍ ነው። ይሄ የመጀመሪያው ሪዝን ሆኖ ተቀምጧል። እዚህ ውስጥ በመጀመሪያው ሪዝን ውስጥ ከሚቀመጡ ነገሮች መካከል አንደኛው አሜሪካ ለአፍሪካ ያላትን የንግድ ፖሊሲ የመቀየር አካሄዷን በተመለከተ የሚያሳይ እንደሆነ በግልጽ ትመለከታላችሁ ማለት ነው። በሁለተኛ ደረጃ ላይ ደግሞ ያለው የሩሲያና የቻይናና መሰል ሀገራት የንግድ ፉክክር አሜሪካውያን እየገጠማቸው ያለው ፈተና ነው። ያ ማለት እንግዲህ የቻይናዎቹና ሩሲያዎቹ አሁን ሩሲያ ለምሳሌ በቅርቡ በከፍተኛ ፍጥነት በተለይም በአፍሪካ ሀገራት የኒውክሌር የኤሌክትሪክ ኃይል ማመንጫ ተቋማት ግንባታን በተመለከተ ከፍተኛ ፕሮጀክቶችን ሩሲያ እየተፈራረመች ትገኛለች። እሱ ብቻ አይደለም፣ በከፍተኛ ደረጃ የአፍሪካ ላይ ያሉ ፕሮጀክቶችና ፋይናንሶች ላይ እየገባችበት ትገኛለች። ጦርነቱ በሌላ ፋይናንስ ነው የሚደገፈው። በሌላ ፋይናንስ ለመደገፍ ደግሞ የሚታወቅ ዲዶላራይዜሽን ወይም የዶላርን አቅም የማዳከም ፕሮጀክቶች እየተሰሩ ነው ያሉት። ስለዚህ ያማር ምን ማለት ነው? በዶላር ማዳከም ስራ ላይ የንግድ ትስስሮች እየቀጠሉ እየጨመሩ መምጣታቸው አይቀርም። ስለዚህ በሁለተኛው ሪዝን ላይ የተቀመጠው እንዳልኳችሁ የንግድ ትስስርን አሜሪካ አፍሪካ ላይ ማድረግ ካልቻለች አደጋዎች እንድትጋለጡባት ትመለከታላችሁ። ይሄ በአፍሪካ ውስጥ እየተሰራ ያሉት ፕሮጀክቶችን አሜሪካ በከፍተኛ ፍጥነት ወደ ንግድ ትስስር ውስጥ መግባት የምትችለው ኢትዮጵያ ኢዝ ጌትዌይ ቱ አፍሪካ ወደ አፍሪካ መግቢያ መንገድ እንደሆነች ይታወቃል ኢትዮጵያ። ስለዚህ በኢትዮጵያ አየር መንገድ ላይ የሚኖረውን ኢንቨስትመንት አሜሪካ ይዛለች ማለት የነ ሩሲያ ና የነ ቻይና የንግድ ትስስር ለመብለጥ የሚያስችል ከፍተኛ ስራ ያሰራታል ማለት ነው። በሁለተኛ ደረጃ ይሄ ነው። ሶስተኛው እንግዲህ እንዳልኳችሁ ቀደም ብዬ ዲዶላራይዜሽን ነው፣ የዶላርን አቅም የማዳከም ስራ በተቀረው ዓለም ላይ በአሜሪካ ላይ የተከፈተ ጦርነት አለ። ይሄን ነገር በጣም በከፍተኛ የዶላር ምንጭ ከሆኑ ወይም ዶላር ከሚያንቀሳቀሱ አካላት መካከል የአየር መንገዶች ይገኛሉ። አሜሪካዎቹ በእንደዚህ አይነት አየር መንገዶች ላይ ከፍተኛ ተጽዕኖ ይዘው መግባታቸው ዶላራቸውን ለማዳን ይጠቀሙታል። በኢትዮጵያ አየር መንገድ ላይ የሚገቡበት አንደኛው ምክንያት ይሄ ነው። ይሄ ነገር ደግሞ በሚገርም ደረጃ ኢትዮጵያ የብሪክስ አባል ናት። ብሪክስ ደግሞ የራሱን የመገበያያ ገንዘብ እየሰራ ነው። ይሄ ነገር ደግሞ ለወደፊቱ የአሜሪካ የዶላር አቅሟ ላይ በከፍተኛ ደረጃ እንደ ቡጤ የሚመታ አደገኛ ነገር ነው። ስለዚህ ያን ነገር ለማድረግና ዲል ለማድረግ በ1940ዎቹ ልክ ነ ሳውዲ አረቢያ ጋር የነዳጅ ስምምነት አድርገው ካበቁ በኋላ አሜሪካዎቹ ግብይቱን በዶላር ነው የምታደርጉት የሚለው ነገር ዶላርን እንዴት እንዳተረፈላቸው ያውቃሉ። ዘንድሮም እንደዚህ አይነት አፕዴት ይሰራሉ። ስለዚህ ምንድን ነው የሚሆነው? በዚህ በአሜሪካ ውስጥ የተደረጉ እየተሰሩ ያሉ ነገሮችን በተመለከተ በግልጽ የምታዩትን የኤርፖርቱን ጉዳይ በተመለከተ በግልጽ እየሰሩ ላሉት ነገር አንደኛው ማሳያው ዶላርን ማትረፍ ነው። ዶላርን ለማትረፍ ደግሞ የአየር መንገዱ የኢትዮጵያ አየር መንገድ በከፍተኛ የዶላር ጄኔሬሽን የሚታወቅ ነው። እንደገና የኢትዮጵያን ብቻ አይደለም፣ ተቀረውትን የአፍሪካ የአየር መንገዶችን በዚህ ደረጃ ላይ አሜሪካዎች የሚቆጣጠሩ ከሆነ ለረጅም ጊዜ የዶላር ሴኩሪታቸውን ያድናሉ፣ ያተርፋሉ። ስለዚህ እንደቀላል አይመለከቱትም። የኢትዮጵያ አየር መንገድን ማትረፍ ዶላራቸውን ማትረፍ ነው ማለት ነው። ዲልም ሊያደርጉ ይችላሉ፣ ግብይት ስራዎቹን እና የሚደረጉ ነገሮች በዶላር ምክንያቱም ኢትዮጵያን ብድር እየወሰደች ያለችው ከአይኤምኤፍ የአይኤምኤፍ ድጋፍ የአሜሪካዎቹ ተጽዕኖ እንደሆነ ይታወቃል። አይኤምኤፍ የአሜሪካዎችን ዶላር ያተረፍላቸው ተቋም ነው። ስለዚህ በዚህ ተቋም ላይ የሚደረገው ማንኛውም ነገር የተቋሙን ከፍተኛ የሆነ ህይወት ለማትረፍ ስራ የሚሰራበት መጠን ዶላራቸውን ለማትረፍ የሚሄዱበት ርቀት ያክል እንደሆነ ይታወቃል ማለት ነው። በአራተኛ ደረጃ ላይ ደግሞ የተቀመጠው ነገር የጂኦፖለቲክስ ኢንፍሉወንስ ነው። በአሜሪካ እንግዲህ ከነ ቻይና እና ከነ ሩሲያ ጋር የገባችበት ነገር ቀላል ነገር አይደለም። የቀዝቃዛው ዓለም ጦርነት እያመጣ ያለው ነገር ብዙ ነው። ከእነዚህ ነገሮች መካከል አንዱ ጂኦ ፖለቲክስ ነው። በጂኦ ፖለቲክስ ላይ ደግሞ አሜሪካ ቀጣይ ተጽዕኗን ልትፈጥር ከፈለገች፣ ኢትዮጵያና መሰል በጂኦ ፖለቲክስ ላይ ተጽዕኖ ያላቸው ሀገራት ላይ እጆቿን ማስገባት አለባት። ስለዚህም የኢትዮጵያን ግዙፉን የአየር መንገድ ለመደገፍ እጆቿን ለማስገባት የፈለገችበት አንደኛው ሴክሬት ከዚህ ጋር የሚያያዝ ነው። በከፍተኛ ፍጥነት ኢኮኖሚ እያደገ የሚኖርባቸውን ሀገራትና የኢኮኖሚ ጉዳዮችን መቆጣጠር፣ ጂኦፖለቲክሱን መቆጣጠር ነው። በኢትዮጵያ የአፍሪካ ሕብረት ዋነኛ መቀመጫ ናት እንደሚታወቀው። እሱም ብቻ አይደለም፣ በምስራቅ አፍሪካ ላይ ከፍተኛ የፖለቲካ ውጥረት ባለበት በዚህ ሰዓት ላይ ኢትዮጵያ በጣም ዘ ሞስት ኢምፖርታንት ሀገር ናት። እንደገናም ደግሞ እንደሰማችሁ ከሰሞኑ አሜሪካ ይህን ጂኦፖለቲክስ ጨዋታ ለመጫወት ያላት ፍላጎት ምን እንደሆነ የምታውቁት በምስራቅ አፍሪካ ላይ በተለይም ደግሞ የአሰብ ወደብን ተመልክቶ እጆቿን ለማስገባት አሜሪካ ጥረት እያደረገች እንደሆነ ይታወቃል። ምክንያቱም ኢንፍሉወንስ ነው፣ የጂኦፖለቲክስ ኢንፍሉዌንስ ነው። ኢትዮጵያ የአፍሪካ ፖለቲካ ላይ ከፍተኛ የሆነ ተጽዕኖ አላት። እንደሚታወቀው ዐፄ ኃይለ ስላሴ የኢትዮጵያ አየር መንገድ ካቋቋሙበት አንደኛው አላማ የአፍሪካ ፓን አፍሪካኒዝምን ለማስፋፋት ፓን አፍሪካኒስት የሆነ አየር መንገድ ብለው ነው ያቋቋሙት፣ እንደምታቁት። ስለዚህ በአፍሪካ ውስጥ ተጽዕኖ ያለው በአፍሪካ ንግድ ውስጥ ተጽዕኖ ያለው ተቋም ብለው ነው የሚያምኑት። ይሄ በአፍሪካ ንግድ ውስጥ ተቋም ተጽዕኖ አለው ተብሎ የታመነው ይሄ ተቋም የሚያመጣው ኢምፓክት ቀላል ነገር አይደለም። ስለዚህ አሜሪካዎቹ አሁንም ቢሆን የኢትዮጵያ አየር መንገድ በአፍሪካ ላይ የአቪዬሽኑ ላይም በአፍሪካ ህብረት ላይም ያለውን ተጽዕኖ በግልጽ ያውቃሉ። ምክንያቱም አፍሪካውያንን በማስተሳሰር እየሰራ ያለ ተቋም ነው። ስለዚህ ከዚህ አንጻር የአፍሪካ ላይ በዚህ አውሮፕላን ጣቢያ ላይ ጊዜና ጉልበት ገንዘብ መድቦ መስራት ለእነሱ ለጂኦ ፖለቲክሱ ከፍተኛ ደረጃ እገዛ የሚያደርግላቸው ይሆናል ማለት ነው። በአምስተኛ ደረጃ ላይ የተቀመጠው ደግሞ በተለይ ስደተኛና መሰል ጉዳዮችን ተመልክቶ አሜሪካ ያላት ለውጦች ነው። እሱ ብቻ አይደለም። ለምሳሌ አሁን አገዋ አሁን ባለው በአፍሪካ ላይ ከፍተኛ ዴድላይኑ አልቆ ከፍተኛ ጭንቀት ተፈጥሯል። ኢትዮጵያ አስቀድ በአጋጋጓ ወጣ አለች። አሁን ግን የተቀሩት የአፍሪካ ሀገራት አጓዋ ላይ ሳይወዱ በግዱ የሚያስቆማቸው ነገር ተፈጥሯል። ዴድላይኑ አብቅተዋል። አንድ አመት እንዲራዘም፣ ሁለት አመት እንዲራዘም ውዝግቦች እየተደረጉ ነው ያሉት። ስለዚህ እንደዚህ አይነት ነገሮች ደግሞ በአፍሪካና በአሜሪካ መካከል ያለውን የንግድ ትስስር አሁንም እየበጣጠሰው እንዳይሄድ ለማድረግ ሌላ አማራጭ መከተል ያስፈልጋል። እንደገናም ደግሞ ስደተኛ ከአፍሪካ ወደ አሜሪካ ብዙ ሰው እንዳይፈልስ ለማድረግ አንደኛው አሜሪካ የትራምፕ አስተዳደር በተለይ ከያዙ ስትራቴጂዎች መካከል አንደኛው አፍሪካውያን ባሉበት ቦታ ላይ በኢኮኖሚክ እድገት እንዲሄዱ ለማድረግ የአሜሪካ እጅ ቢኖርበት የሚለው ነው። ያ ማለት ብዙ ስርዓት ቁጥሮችን እዚሁ አፍሪካ ውስጥ አፍኖ ለማስቀመጥ ይቻላል የሚለውን ነገርን ለመያዝ ያመቻል ማለት ነው። እና እንደዚህ አይነት ፖሊሲዎችን ለማከናወን ሲባል ለራሷ ጥቅም ስትል አሜሪካ የኢትዮጵያን አየር መንገድ መደገፍ ለብዙ ነገሮችን መደገፍ እንደሆነ እየተነገረ ይገኛል ማለት ነው። ይህንን መረጃ ላካፍላችሁ ወደድኩ። እንኳን አደረሳችሁ። የምስራች አለን።